በዛሬው ትምህርታችን የቪዲዮችን ደግሞ 15ኛውን ቪዲዮ እንማማራለን ወይም ደግሞ የ15ኛ ቀን ትምህርት እንማማራለን ማለት ነው። እንግዲህ ከቀን አንድ ጀምረን ቀን 15 ደርሰናል ማለት ነው። ሰው የሚቀርን ግማሽ ቀን ነው። አንድ ወር ወይም ደግሞ 30 ቀን ለመሙላት የሚቀርን ግማሽ ቀን ነው ማለት ነው። ሰው ሳትሰለችው እስከ መጨረሻው ድረስ የምለቃቸውን ቪዲዮዎች እንድትከታተሉ ነው ሪከመንድ ማድረጋችሁ። እንደዛ ካደረጋችሁ በእርግጠኝነት ብዙ ለውጥ ታገኛላችሁ። እንዲሁም እንደነገርኳችሁ 30 ቀን መጨረሻ ላይ ወይም ደግሞ ከአንድ ወር በኋላ እራሳችሁን የምትፈትሹበት የተለያዩ ጥያቄዎችን አዘጋጅቼ ወደ እናንተ ይጀላችሁ የሚመጣ ይሆናል ማለት ነው ሰው የምለቃቸውን ቪዲዮዎች በተከታታይ ማየታችሁን እንዳትረሱ እያልኩ ወደ ትምህርቱ ይሄዳለሁ። ኦኬ ወደ ዛሬው ትምህርታችን ስንሄድ እንደነገርኳችሁ በዛሬው ትምህርታችን ወይም ቪዲዮአችን የምንመማረው የ15ኛ ቀን ትምህርት ወይም ደግሞ 15ኛውን ቪዲዮ እንመማራለን ማለት ነው። ኦኬ እንግዲህ እንደተለመደው የተለያዩ የእንግሊዘኛ ንግግሮች ከዚህ ጋር እንደምታዩቸው ተቀምጠዋል። የእነዚህን የእንግሊዝኛ ንግግሮች ደግሞ ለእያንዳንዳቸው ትርጉማቸው በአማርኛው ምን ይመስላል የሚለውን የምንመማር ይሆናል። እንጀምር። ኦኬ ከመጀመሪያው ስጀምር የመጀመሪያው የእንግሊዝኛ ቃል ምን ይላል፣ እንዴት ይነበባል የሚለውን ነገር ስናይ፣ እንግዲህ ሁሌም እንደምላችሁ ድምጻቸውን ማወቅ ብቻ ነው የሚሆነው ማለት ነው። የተነባቢና የአናባቢ ድምጾችን ማወቅ ከቻለን በቀላሉ ማንበብና መተርጎም እንችላለን ማለት ነው። ኦኬ እንግዲህ የመጀመሪያውን ቃል ስናይ፣ መጀመሪያ የምናያት የእንግሊዝኛ አልፋቤት ሲነች፣ ከዛ ኦ ነው። ኦ ሲ ተነባቢ ስትሆን፣ ኦ ደግሞ ምንድን ነው አናባቢ ነው። በባለፈው ትምህርታችን የቪዲዮችን እንደነገርኋችሁ አናባቢና ተነባቢ ድምፆች በአንድ ላይ ሲመጡ በአንድ ነው አንብበናቸው ምን ሄድ ብለን ነበር። በአንድ ነገር ግን ተነባቢ ብቻ ከመጣ ተነባቢውን ብቻ አንብበን እንሄዳለን ማለት ነው። ሰው ሲኦ እንደምን ይነበባል ስንል ሲኦ እንደ ኮ ስናነበው ነበረ። ሲኦ እንደ ኮ የሚነበብበት አለ። ነገር ግን ከዚህ ጋር ባለው ኮንቴክስት ግን ሲኦ እንደምን ይነበባል? እንደ ካ ይነበባል። እንደ ካ ማለት ነው። ለምን እንደዚህ ሆነ ስንል በባለፈው ትምህርታችንም እንደነገርኋችሁ ቫውሎች ወይም ደግሞ አናባቢዎች ሾር ሳውንድ እና ሎንግ ሳውንድ ወይም ደግሞ አጭር ድምፅና ረጅም ድምፅ አላቸው ብለናል። ሰው በዛም ምክንያት እንደ ኮንቴክስቱ እንዲለይ ሆነዋል ማለት ነው። ስለዚህ ሲኦ እንደ ኮ ሳይሆን እንደ ካ ይነበባል ማለት ነው። እንደ ካ። ከዛ ዩ ምንድነች? ሳይለንት ነች ወይም ደግሞ አትነበብም። ለምንድን ነው? ሁለት ቫውሎች ወይም ደግሞ አናባቢዎች በተከታታይ ከመጡ የመጀመሪያው ቫውል ሲነበብ ሁለተኛው አይነበብም ስላልን ማለት ነው። ሰው ዩን እናልፍና ወደ ኤን እንሄዳለን። ኤን ደግሞ እንደ ን ትነበባለች፣ እንደ ን። ከዛ ቲ እንደ ት ይነበባል። በአንድ ላይ ሲነበብ ምን ይሆናል? ካ ውንት፣ ካውንት፣ ካውንት ተብሎ ይነበባል። ኦኬ፣ ወደዚህኛው ስንሄድ ኤምኢ ይላል። ኤምኢ ኤምኢ ደግሞ ምን ተብሎ ይነበባል ሚ ብለን እናነባዋለን። ሚ እሺ ወደ መጨረሻው ስነድ አይኤን ኢን ብለን እናነበዋለን ኢን እስኪ ሙሉ እናነባው ካውንት ሚ ኢን ካውንት ሚ ኢን ምን ማለት ነው ካውንት ማለት መቁጠር ማለት ነው ሚ ማለት እኔ እንደማለት ነው እኔ ማለት ነው ሚ ማለት ኢን ማለት ደግሞ በውስጥ ማለት ነው በውስጥ ነገር ግን በአንድ ላይ ካውንት ሚኢን ስትሉ ምን ማለት ነው? እኔንም ማካተኝ ወይም ደግሞ እኔንም ቆጥረኝ እንደማለት ነው። እኔንም ማካተኝ ወይም ደግሞ ቆጥረኝ ለማለት ስንፈልግ ካውንት ሚኢን እንላለን። ካውንት ሚኢን እንላለን ማለት ነው። ኦኬ ይህን በዚህ ካይን ወደ ሁለተኛው ስነድ የሁለተኛው ደግሞ ምን ይላል አይቲ በአንድ ላይ ኢት ተብሎ ነው የሚነበብ። ኢት ከዛ ኤስ እንደ ስት ትነበባለች። በአንድ ላይ ሲነበብ ምን ተብሎ ይነበባል? ኢትስ ኢትስ ብለን እናነባዋለን። ኦኬ ወደዚህኛው ስንሄድ ይህኛው ደግሞ ምን ተብሎ ይነበባል? ዋይ እንደ የ ይነበባል፣ እንደ የ ከዛ ኦ እንደ ኦ ዩ ሳይለንት ነች፣ አር እንደ ር ይነበባል። በአንድ ላይ ሲነበብ የ ወ ር ዮር ዮር ተብሎ ይነበባል። ኦኬ ወደዚኛው ስኔድ፣ ሲኤ ሲኤ እንደ ካ ሳይሆን እንደ ኮ ይነበባል። እንደ ኮ እሺ፣ ሲኤ እንደ ኮ ከዛ ኤልኤል ይላል። ኤልኤል ማለት ደግሞ ሁለት አሁን ኤልኤል ሁለት ተነባቢዎች ወይም ኮንሶናንቶች ናቸው። ስለዚህ ኤልኤል እንደ አንድ ድምፅ እንደ ል ይነበባል። እንደ ል በአንድ ላይ ሲነበብ ኮ ል ኮል ኮል ብዬ አነባዋለሁ። እስኪ መሆንና ነበው ኢትስ ዩር ኮል ኢትስ ዩር ኮል። በአማርኛው የአንተ ውሳኔ ነው ወይም ደግሞ የአንቺ ውሳኔ ነው ለማለት ስንፈልግ ኢቲስ ዩር ኮል ብለን መናገር እንችላለን ማለት ነው። ከዚ ጋር ኮል ምትለው ቃል መደወል በሚለው ነው የምናውቀው አብዛኛውን ጊዜ ነገር ግን መደወል ብቻ ሳይሆን በተለያየ ኮንቴክስት ሲገባ የተለያየ ትርጉም አለው። ስለዚህ ከዚ ጋር ባለው ኮንቴክስት ኢቲዝ ዮር ኮል ስንል ውሳኔው ያንተ ነው ወይም ደግሞ ያንቺ ነው ለማለት ስንፈልግ ነው ማለት ነው። እሺ ወደ ሦስተኛው ስንሄድ ሦስተኛው ደግሞ ምን ይላል? ኤስ ኤች እንደ ሺ ይነበባል እንደ ሺ ዩ ሳይለንት ነች። ቲ እንደ ት ይነበባል እንደ ት በአንድ ላይ ሲነበብ ሸ ት ሸት ሸት ብዬ አነባዋለሁ። ኦኬ ወደዚህኛው ስንሄድ ዋይ እንደ ዬ ይነበባል። ኦ እንደ ኦ ዩ ምንድን ነው ብያቸዋለሁ? ሳይለንት ነው ወይም ደግሞ አይነበብም። አር እንደ ር እንደ ር በአንድ ላይ ሲነበብ የ ወ ር ዮር ዮር ብያነባዋለሁ። ኦኬ ወደዚኛው ስንሄድ ዋይኤ እንደምን ይነበባል? እንደ ያ ይነበባል። እንደ ያ ፒ ደግሞ እንደ ፕ ትነበባለች። እንደ ፕ በአንድ ላይ ሲነበብ ያ ፕ ያፕ ያፕ ብያነባዋለሁ። እስኪ እና እናነባው፣ ሸት የዋር ያፕ፣ ሸት የዋር ያፕ። ሸት ማለት መዝጋት ማለት ነው። ያፕ ማለት ደግሞ ማውዝ እንደማለት ነው፣ ማውዝ። በአንድ ላይ ሸት የዋር ያፕ ስንል አፍን ዝጋ ወይም ደግሞ አፍሽን ዝጊ እንደማለት ነው። አሁን እኛ የምናውቀው ሸት የዋር ማውዝ ሲባል ነዋ። ሸት የዋር ማውዝ ማለት አፍን ዝጋ ወይም ደግሞ አፍሽን ዝጊ ዝምበል ዝምበይ ዝም በይ እንደማለት እንደሆነ እናውቃለን። ነገር ግን ሸት የዋር ያፕ ማለትም ዝም በል ወይም ደግሞ አፍህን ዝጋ፣ አፍሽን ዝጊ ለማለት እንጠቀምበታለን ማለት ነው። ኦኬ፣ ወደዚህኛው ስንሄድ ይህኛው ደግሞ ምን ይላል? ኤ እንደ አ ይነበባል። እንደ አ፣ አር እንደ ር፣ ኢ ሳይለንት ነች። ሳይለንት ነች ማለት ነው። እስኪ በአንድ ላይ እናነባው አ አር አር ተብሎ ይነበባል። ኦኬ ወደዚኛው ስንሄድ ዋይ እንደ ይ ይነበባል፣ እንደ ይ ከዛ ኦ ዩ ባንድ ላይ እንደ ው ይነበባል፣ እንደው ባንድ ላይ ስናነባው ይ ው ዩ ዩ ብያነባዋለሁ። ከዛ ወደዚኛው ስሄድ ኤን ዩ እንደ ነ ይነበባል፣ እንደ ነ ቲ እንደ ት ኤስ እንደ ስ ባንድ ላይ ነ ት ስ ነትስ፣ ነትስ ብያነባዋለሁ። ኦኬ፣ ሙሉ ሲነበብ አር አር ዩ ነትስ፣ አሪው ነትስ። ምን ማለት ነው? አሪው ነትስ ማለት ጤና የለህም ወይም ደግሞ አሟሃል፣ አሞሻል ለማለት ስንፈልግ አሪው ነትስ ማለት ይቻላል። ኦኬ፣ ይህም በዚህ ካየን ወደሚቀጥለው ስንሄድ፣ አይኤፍ ኢፍ ተብሎ ይነበባል። ኢፍ። ኦኬ አይ አይ ተብላ ነው የምትነበብ። ኦኬ ወደዚኛው ስንሄድ ወደዚኛው ስንሄድ ደግሞ ምን ተብሎ ይነበባል? ደብሊው እንደ ዊ ይነበባል፣ እንደ ዊ። አር እንደ ር። ኢ ሳይለንት ነች፣ ሳይለንት ነች። እስኪ በአንድ ላይ እናነበው፣ ዊ አር ዌር፣ ዌር ብዬ አነባዋለሁ። ኦኬ ወደዚኛው ስንሄድ፣ ዋይ ኢ ነች ብለናል፣ ወይም ደግሞ እንደ ይትነበባለች። ኦዩ ደግሞ እንደ ዊ ይነበባል ብለናል እንደው በአንድ ላይ ሲነበብ ይ ው ዩ ዩ። ሙሉ ሲነበብ ኢፍ አይ ዌር ዩ ኢፍ አይ ዌር ዩ ምን ማለት ነው? አንተን ብሆን ወይም ደግሞ አንችን ብሆን ለማለት ስንፈልግ ኢፍ አይ ዌር ዩ ብለን መናገር እንችላለን ማለት ነው። እሺ፣ ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይላል? አይ እንደነገርኳችሁ አይ ነች። ከዛ ኤኤም ደግሞ አም ተብሎ ይነበባል። አም ኦኬ፣ ወደዚኛው ስንሄድ ዲ አይ ዳይ ተብሎ ይነበባል። ዳይ ኦኬ። ቪኦ እንደ ቮ ይነበባል። አር እንደ ር። እሺ፣ ሲ እንደ ስ። ከዛ ኢ ሳይለንት ነች ወይም ደግሞ አትነበብም። ዲ እንደ ድ ይነበባል። በአንድ ላይ ሲነበብ ዳይ ቮ ር ስ ድ ዳይቨርስድ ዳይቨርስድ። እስኪ ሙሉ እናነበው። አይ አም ዳይቨርስድ አይ አም ዳይቨርስድ። ኦኬ፣ አይ አም ስንል እኔ ማለት ነው። ዳይቨርስድ ማለት ደግሞ መፍታት ማለት ነው፣ ወይም መፋታት እንደማለት ነው። አይ አም ዳይቨርስድ ስንል ፈትቻለሁ ወይም ደግሞ ተፋትቻለሁ፣ ተለያይተናል ለማለት ስንፈልግ አይ አም ዳይቨርስድ ማለት ይቻላል ማለት ነው። እሺ ይህስ ምን ይላል? ወደዚህ ስንሄድ ዲኦ እንደ ደው ይነበባል። ኦኬ፣ ኤን እንደ ን፣ ቲ እንደ ት። በአንድ ላይ ደ ን ች ደንች ደንት ብያነባዋለሁ። ኦኬ። ወደዚኛው ስንሄድ ቲኢ እንደ ቲ፣ ኤ ሳይለንት ነች ወይም ደግሞ አትነበብም። ሲኤች እንደ ቺ። እስኪ በአንድ ላይ እናነበው ቲ ች ቲች ቲች ተብሎ ይነበባል። ኦኬ ወደዚህኛው ስንሄድ ኤም ኢ ሚ ብለን እናነባዋለን። ሚ እስኪ ሞን እናነባው፣ ዶንት ታች ሚ ዶን ታች ሚ ብያነባዋለሁ። ምን ማለት ነው? አትንካኝ ወይም ደግሞ አትንኪ ለማለት ስንፈልግ ዶንት ታች ሚ ማለት ይቻላል ማለት ነው። ኦኬ ወደሚቀጥለው ስንሄድ፣ ይሄ ደግሞ ምን ይላል? ኤን ኦ እንደ ኖ ይነበባል። እንደ ኖ ፣ ከዛ ይሄ ደግሞ እንደምን ይነበባል? ኤስ ደብሊው ኢ ኢ ቲ በአንድ ላይ ምን ብለን እናነበው ስዊት ስዊት ተብሎ ይነበባል። ሙሉ ሲነበብ ኖ ስዊት ኖ ስዊት። ኖ አፍራሽ ነው። ስዊት ደግሞ ጣፋጭ ማለት ነው። ኖ ስዊት ስንል አይጣፍጥም እንደማለት ነው። አይጣፍጥም። ኦኬ፣ ወደዚህ ስንሄድ አይ አይ እንደሆነች አይተናል። ኦኬ፣ ከዛ ኤኤም ደግሞ አም ተብሎ ይነበባል። አም። እሺ፣ ወደዚህ ስንሄድ ኤስ አይ እንደ ሲ ይነበባል። እንደ ሲ ኤን እንደ ን ጂ እንደ ግ ኤል እንደ ል ይነበባል። ኢ ሳይለንት ነች። እስኪ ባንድ ልናንበው፣ ሲ ን ግ ል ሲንግል፣ ሲንግል ብዬ አነባዋለሁ። ሙሉ ሲነበብ፣ አይ አም ሲንግል። አይ አም ሲንግል ማለት ነው፣ አላገባሁም ወይም ደግሞ ብቸኛ ነኝ ለማለት ስንፈልግ አይ አም ሲንግል ማለት ይቻላል ማለት ነው። እሺ ወደዚህ ስንሄድ በተመሳሳይ አይ አይ ነች። ከዛ ኤኤም ደግሞ አም ተብሎ ይነበባል። ኦኬ። ወደዚህ ስንሄድ አርኢ እንደ ሪ፣ ኤ ሳይለንት ነች። ከዛ ዲ እንደ ድ፣ ኢ እንደ ይ፣ በአንድ ላይ ሬ ድ ይ ሬዲ፣ ሬዲ ብለን እናነባዋለን። ሙሉ ስናነባው አይ አም ሬዲ። አም ሬዲ ምን ማለት ነው? ዝግጁ ነኝ ማለት ነው። ዝግጁ ነኝ። ኦኬ ወደዚህኛው ስንሄድ በተመሳሳይ አይ አይነች ከዛ ኤኤም ደግሞ አም ተብሎ ይነበባል። ኦኬ ስ ምን ይላል? ኤችኤ እንደ ሃ ይነበባል። ከዛ ፒፒ ባንድ ላይ እንደ ፕ ይነበባል፣ ወይም ደግሞ ይችኛዋን ፒ እናልፍና ቀጥል ያለችዋን ፒ እንደ ፕ እናነባታለን። ዋይን እንደ ይ ባንድ ላይ ሃ ፕ ይ ሃፒ ሃፒ ብያነባዋለሁ ሙሉ ሲነበብ አይ አም ሃፒ አይ አም ሃፒ። እኔ ምንድነኝ ደስተኛ ነኝ ማለት ነው። ደስተኛ ነኝ። እሺ ይህስ ምን ይላል? ዲኦ እንደ ዶ እንደሚነበብ አይተናል። ኤን እንደ ን፣ ቲ ደግሞ እንደ ት። በአንድ ላይ ዶ ን ት ዶንት፣ ዶን ተብሎ እንደሚነበብ አይተናል። ከዛ ዲኦ እንደ ዱ ይነበባል። እንደገን አይቲ ደግሞ ኢት ብለን እናነባዋለን። ኢት በአንድ ላይ ሲነበብ ዶንት ዱ ኢት። ዶንት ዱ ኢት መማለት ነው፣ አት ስራው እንደማለት ነው። አት ስሪ ወይም ደግሞ አት ስራው ለማለት ስንፈልግ ዶንት ዱ ኢት ማለት ይቻላል ማለት ነው። እሺ፣ ወደዚህ ስንሄድ በተመሳሳይ አይ አይነች ኤኤም ደግሞ አም ተብሎ እንደሚነበብ አይተናል። ከዛ ኢስ ምን ይላል ቢኢ እንደሚነበባል እንደ ቤ ይነበባል። ኤስ እንደ ስ፣ ቲ እንደ ት፣ በአንድ ላይ ቤ ስ ት ቤስት ቤስት ብዬ አነባዋለሁ። ሙሉ ሲነበብ አይ አም ቤስት አይ አም ቤስት ምን ማለት ነው? ቆንጆ ነኝ፣ ጥሩ ነኝ እንደ ማለት ነው። ኦኬ፣ ወደ መጨረሻው ስንሄድ የመጨረሻው ምን ይላል? ኤን ኦ ኖ ተብሎ እንደሚነበብ አይተናል። ኖ ከዛ ይሄ ደግሞ ቢ አይ እንደ ቢ ጂ እንደ ግ በአንድ ላይ ቢ ግ ቢግ ቢግ ቢ ያነባዋለሁ። ከዛ ቲ ኤች አይ እንደ ቲ ኤን እንደ ን ጂ እንደ ግ በአንድ ላይ ቲ ን ግ ቲንክ ቲንክ ሙሉ ሲነበብ ኖ ቢግ ቲንክ ኖ no big thing ብያነባዋለሁ። ምን ማለት ነው? ትልቅ አይደለም የተጋነን አይደለም ለማለት ስንፈልግ ኖ ቢግ ቲንግ ማለት ይቻላል ማለት ነው። ኦኬ፣ እንደዚህ እያደረግን በቀላሉ በማንበብ በአማርኛውም መተርጎም እንችላለን ማለት ነው እንችላለን። እንግዲህ የዛሬ ትምህርታችን ወይም ቪዲዮአችን ይህንን ይመስል ነበረ። ሁሌም እንደምላችሁ ትምህርቱን ወይም ቪዲዮውን ሳሰለችሁ እስከ መጨረሻው ድረስ መከታተላችሁን አትርሱ። እንደዛ ከሆነ በእርግጠኝነት ከ30 ቀን በኋላ ወይም ደግሞ ከአንድ ወር በኋላ ጥሩ ለውጥ፣ ጥሩ ውጤት የምታገኙ ይሆናል። እንዲሁም ደግሞ እንደነገርኳችሁ ጥያቄዎችን ማዘጋጀት አምጥቼ መጨረሻ ላይ ራሳችሁን መፈተሽ ትችላላችሁ ማለት ነው። እንግዲህ ዛሬ ትምህርታችን ወይም ቪዲዮዋችን ይህንን ይመስል ነበር። ቀጣይ የ16ኛውን ቀን ትምህርት ወይም ደግሞ 16ኛውን ቪዲዮ ይጀላችሁ የሚመጣ ይሆናል። እስከዛው ድረስ በያላችሁበት ሰላም ጊዜ ተመኘሁላችሁ። ሰናይ ጊዜ